አላህ ሱብሓነሁ ወተዓላ የሰው ልጆችን ወደ መልካም ቀጥተኛ መንገድ ይመሩ ዘንድ ያመቻቸላቸው በርካታ የህይወት እድሎች አሉ። አላህ ሱብሓነሁ ወተዓላ ይህንን ሐቅ የሆነውን ዲን ዲን አልኢስላምን በረሱል ወረሱል ሰለላሁ ዐለይሂ ወሰለም አማካይነት ለሰዎች ካደረሰ በኋላ ይህንን እምነታቸውን እንዲተገብሩባቸው የተለያዩ መንገዶችን አመቻችቶላቸዋል። በህይወታቸው ውስጥ እነዚህን መንገዶች በተከተሉ መጠን

በአላህ መንገድ ላይ ተያያዙ ወይም እንዳትለያዩ የሚለው ቃል ተግባራዊ ይሆን ዘንድ ደግሞ የተለያዩ መንገዶችን እንጠቀማለን ማለት ነው። ሰዎች ከተለያዩ አጽናፍ ተሰብስበው ወደ አንድ መድረክ እንዲገናኙ አላህ ስብሃነሁ ወተዓላ አንድ መንገድ ፈጥሯል። ይህም የሐጅ ነው። ሐጅ ለምሳሌ በየዓመቱ ከተለያዩ የዓለማችን ክፍሎች የተለያየ ቀለም ያላቸው፣ የተለያየ ሶሻል ማህበራዊ ደረጃ ያላቸው ሰዎች የተለያየ እድሜ ደረጃ ላይ የሚገኙ ሁለቱም አይነት ፆታዎች አንድ ቦታ ላይ ተሰብስበው ወደ አንዱ አምላካቸው የሚጣሩበት የሚለማመኑበት እሱን የሚያስደስቱበት ወይም ደግሞ እራሳቸውን ከወንጀል ነፃ የሚያደርጉበት እለት ሆኖ እናገኘዋለን ወይም ቦታ ሆኖ እናገኘዋለን የሀጅ ስነ ስርዓት ይህ ክስተት ዓለም አቀፋዊ ወንድማማችነትን ተሳሰሩ በአላህ መንገድ ላይ ተሳሰሩ የሚለውን በተግባር የምናይበት ክስተት ነው በርግጥ የዛሬ ቆይታችን ወይም ደግሞ ይህ የተከታተላችሁ የምትገኙት የጁሙዐ መልእክት የተሰኘው ፕሮግራማችን ስለ ሀጅ ሊያነሳ አይደለም የሚፈልገው ግን ደግሞ የሰው ልጆች አንድነታቸው ተጠብቆ እንዲሄድ ማህበራዊ ተጽዕኖቸውም የጎላ እንዲሆን መንገዶች ይታያሉ ወይም መንገዶች ይሰጣሉ። ከዛ መካከል አንዱ የሐጅ ስነ ስርዓት ነው። ይህ የሰው ልጆች በአመት አንድ ጊዜ የሚሰባሰቡበት ታላቅ ኮንፈረንስ ነው። ሙስሊሞች ማለት ነው። ሙስሊሞች በአንድ ወቅት ላይ የሚሰባሰቡበት ዓለም አቀፍ ኮንፈረንስ የሚከናወንበት ወይም ስብሰባ ማለት ይቻላል ማለት ነው። ስለዚህ በመላው ዓለም የሚገኙ ሙስሊሞች የሚሰባሰቡበት አንድ እድል የሐጅ ስነ ስርዓት ነው። ሌላኛው ደግሞ ከዚህ በመቀጠል የሚመጣው ወርሃዊ ይሄ አመታዊ ነው ብለን ካነሳን ወርሃዊ መሰባሰቢያ መንገዶች ደግሞ አሉ። በወር አንድ ጊዜ የምንሰባሰብባቸው ወይም ደግሞ በአመት ውስጥ እንደዚህ ሆ ተመሳሳይ በአንድ ክልል ውስጥ በአንድ ሀገር ውስጥ የሚገኙ ሰዎች የሚሰባሰቡባቸው አጋጣሚዎች አሉ። ለምሳሌ የዒድ ሰላትን የመሰለ የዒድ ሰላት በአንድ ሀገር ውስጥ የሚገኙ የተለያየ ከተማ ላይ የሚኖሩ ሰዎች ደግሞ ይመጡና አንድ ቦታ ላይ ተሰብስበው ስለ ዲናቸው ይነጋገራሉ፣ ስለ እምነታቸው መንገድ ፍኖት ይሰጣቸዋል ማለት ነው። የሃይማኖቱ ልሂቃን የሃይማኖቱ ምሁራን ስለ እምነታቸው ሰዎች ይዘውት ሊሄዱት የሚገባውን ቁም ነገር በዚህ አጋጣሚ ያስተላልፉላቸዋል፣ ወይም ሁጥባ አድርገው ያስተምሯቸዋል ማለት ነው። ይህ ትልቅ ዕድል ነው። ስለዚህ ለምሳሌ በዓመት ሁለት ጊዜ የአንድ አካባቢ የአንድ ሀገር ሰዎች ተሰብስበው ስለ ዲናቸው የሚወያዩበት አዳዲስ መረጃዎችን የሚለዋወጡበት መንገድ ሆኖ እናገኘዋለን ማለት ነው። ሌላኛው በየሳምንቱ የምንገናኝበት በየሳምንቱ ተሰባስበን ደግሞ እንደዚሁ ስለ አካባቢያችን የምናወጋበት የተለያዩ መልእክቶች የሚተላለፉበት የሰዎች ጥያቄ የሚፈታበት ችግሮች ሁሉ ለእውቀት ባለቤቶች ቀርበው መፍትሄ የሚያገኙበት ትልቁ መንገድ ደግሞ የጁምዓ ቀን ነው ማለት ነው። ለዚህም ሲባል ፉቃህ አልእስላም እንደውም አንድ ከተማ ላይ አንድ መስጅድ ላይ ነው ሰው ሁሉ ተሰብስበው መስገድ ያለበት እስከ ማለት ድረስ ደርሰዋል ማለት ነው። ምክንያቱም በጁምዓ ዕለት ሁሉም የአካባቢው ማህበረሰብ ተሰብስቦ በሃይማኖቱ ምሁራን የሚተላለፈውን መልእክት አድምጦ ሲያበቃ ለተግባራዊነቱ ተስማምቶ የሚለያይበት መንገድ ነው ማለት ነው። እንግዲህ ጁምአን ለየት ከሚያደርጉት ከሌሎች ቀናት ለየት ከሚያደርጉት ነገሮች መካከል ሙስሊሞች በአንድ አካባቢ በአንድ ከተማ ላይ በአንድ መንደር ውስጥ የሚኖሩ ሰዎች በሙሉ ተሰባስበው የሚገናኙበት ተነፋፍቀው የነበሩት የሚተዋወሱበት የሚገናኙበት ዕለት ነው ማለት ነው። ልብ በሉ በዱንያ ላይ ይህን በአግባቡ የተገበረ ሰው በኢዝነ ረብል ዓለሚን ነገ ጀነት ውስጥ በገቢያው ዕለት ጁማ ቀን ሁሉም በዛ ማዕቀፍ ውስጥ ይሰበሰባል፣ አላህ ከፈቀደ ማለት ነው። ስለዚህ መታያ ነው ወይም መለማመጃ ማለት ነው። ዛሬ ዱንያ ላይ በጁማ ዕለት ተሰብስበን አላህ ስብሃነሁ ወተዓላ የሚያስደስቱ መልካም ተግባራትን ስንተገብር የዚህ ውጤቱ የሚሆነው ጀነት መግባታችን ነው። ጀነት ስንገባ ደግሞ ሁላችንም በተለያየ አካባቢ እንዲኖር የነበርን ሰዎች ጀነት ውስጥ በዛ ሱቅ ውስጥ የምንገናኝበት አግባብ ይፈጠራል ማለት ነው። ይህ ትልቅ ደስታ ነው። እንግዲህ የጁም አለት ይህን የመሰለ ትልቅ ቫሊዩ ወይም ደግሞ ትልቅ ቦታ ያለው ነገር ነው። ለምሳሌ ሰዎች በቀን ውስጥ ቢያንስ በአንድ አካባቢ የሚገኙ ሰዎች በየመሳጅዱ ማለት ነው በቀን ውስጥ ለአምስት ጊዜ ይገናኛሉ፣ በሰላት ምክንያት ማለት ነው። ስለዚህ ሙስሊሞች የሚገናኙበት ወንድማማችነታቸውን፣ የሚያጠነክሩበት ትስስራቸውን፣ የሚያጎለብቱበት ማህበራዊ ችግሮቻቸውን በጋራ የሚቀርፉበት የሆነ እድል ነው ይህ የጁምዓ ዕለት መኖር ማለት ነው። በዛ ውስጥ ከሚከናወኑ ተግባራት ወይም ደግሞ አላህ Subhanahu Wa Ta'ala በዚህ ቀን ከመከረን ነገር መካከል አንዱ ምንድነው ያ ይሁ ለዚነ አመኑ ኑድየ اذا نودي للصلاه من يوم الجمعه فاسعوا الى ذكر الله وذروا البيع ሌሎች ዓለማዊ ጉዳዮቻችንን ተወት ለጊዜው ረገብቅ አድርገን ወደ አላህ Subhanahu Wa Ta'ala ዚክር እሱን ወደ ማስታወስ እሱን ወደ ማወደስ እሱን ወደ ማውሳት የምንሸጋገርበት እለት ነው። ይህ የጁሙዐ እለት ማለት ነው። ትዕዛዝም አለው። ፈስዐው ኢላ ዚክሪላህ ወደ አላህን ወደ ማውሰት ወደ ማስታወስ ሩጡ፣ ተጣደፉ፣ ተንቀሳቀሱ ይላል። ወዘሩል በይ ዱንያ ላይ የሚያታልላችሁ ወይም ደግሞ የሚያዘናጋችሁ ነገር ካለ እሱ ለጊዜው ተወት አድርጉት። ቀኑን ሙሉ ስትለፉበት፣ ሳምንቱን ሙሉ ስትለፉበት የቆያችሁት የሕይወት ውጣ ውረድ ካለ እስኪ በጁምዓ ዕለት ለአካላችሁም ለመንፈሳችሁም እረፍት ስጡትና ወደ ጌታችሁ ቅረቡ ይላል። ዛሬ ዱንያ ላይ ወደ ጌታው የሮጠ ሰው ወደ ጌታው የተጣደፈ ሰው ወደ

ይህንን የተሻለ እድል እነሆ እንካችሁ ባለን ጊዜ ላለመቀበል ማንገራገር ጠፊ መሆን ካልሆነ በስተቀር ሌላ ምንም ምክንያት ሊኖረን አይገባም ማለት ነው። ስለዚህ የጁምአ ቀንን ስናስብ ቀናችንን በሙሉ የመጀመሪያው መታሰብ ያለበት ጁምአ ሳምንታዊ በዓላችን እንደሆነ ማሰብ ነው። በበዓላችን ምንድን ነው የምናደርገው? በበዓላችን ደስታችንን እንገልጻለን፣ ለሰዎችም ደስታ እንገልጻለን። እንደዚሁም በበዓላችን ውስጥ የምንተገ ለዛም ጭምር ነው እኮ ወደፊት የምናነሳቸው። ለምሳሌ በጁማ ዕለት በኖርማል እንዲደረጉ ከማይፈልጉ ነገሮች መካከል አንዱ በጁማን ቀን ለይቶ መጾም ለምሳሌ ተከለከለ ነው። ለምንድን ነው ተብሎ ቢባል የጁማ ዕለት ምን ስለሆነች ነው? ዒድ ስለሆነ ነው ወይም በዓል ስለሆነ ነው ማለት ነው። ስለዚህ በበዓላችን ራሳችንን የምናስደስትበት፣ ሰዎችንም የምናስደስትበት እንደው ተጣጥበን ተጣጥነን ንጽህናችንን ጠብቀን ምክንያቱም ከተለያዩ አካባቢዎች የሚገኙ ሰዎች ተሰባስበው የሚገናኙበት ቦታ ስለሆነ፣ ይህ ደግሞ የመንፈስ ከፍታን ስለሚያጎናጽፈን ማለት ነው፣ የአንድነት ገመዳችንን ስለሚያጠነክረው ማለት ነው። ይህንን እድል ማሳጣት የለብንም እና ምን አለ አላ ስብሓነ ተዓላ ወዘሩል በይዕ እንደው ንግዳችሁን ወይም በዱኒያ በዚች በዓለማዊ ሕይወት የምታሳልፉትን ጥድፊያና ሩጫ ገታ አድርጉትና

ወደ አላህ ውዳሴ፣ አላህን ወደ ማውሳት፣ አላህን ወደ ማምለክ ተጠጉ ይላል። ስለዚህ በዛሬው መልእክታችን እንድትይዙልኝ የምፈልገው ይህ የጁማ እለት ተግባራት፣ አላህ ሱብሓነሁ ወተዓላ ያዘዘን ተግባራት በሙሉ አንደኛውና መሰረታዊ ፍላጎታቸው ምንድን ነው? የሙስሊሙን አንድነት ማስጠበቅ ነው። የሙስሊሙን የሞራል ግንባታ መጠበቅ ነው። እንደዚሁም የማንነት መገለጫውን ማሳያ ነው። ሌላው ማህበረሰብ ሙስሊሞች እንዲሰብሰብ ብሎ በሚያይበት ሰዓት እነሱን የማክበርና የማድነቅ አቅሙ ይጎል ስለዚህ ሙስሊሞች ማህበራዊ ተጽዕኖ ፈጣሪ እንዲሆኑ ከሚያስችሉ ገጠመኞች መካከል የጁሙዐ ዕለት ነውና የጁሙዐ ዕለት ሲመጣ እንዲሁ በከንቱ እንዳናሳልፈው፣ እንዲሁ እንደ አንድ ትላንትና እንደነበረ ወይም ነገ እንደነበረ እንደሚመጣው ዕለት አድርገን እንዳናሳልፈው። ይልቁንስ ምንድናስብ ይገባናል? የጁሙዐ ዕለት ለእኔ የመጣች ዕለት ነች። ስለዚህ ከአላህ ሱብሓነሁ ወተዓላ ጋር ይበልጥ የሚቀርበት የሚገናኝበት፣ ከወንድሞች ጋር ወንድማማችነትን የማጠነክርበት የማበረታበት፣ ማህበራዊ ተጽዕኖዬን ከፍ የማደርግበት ዕለት ነው ብለን እንድናስበው ያስፈልጋል። የጁሙዐ ተጽዕኖ ከዚህ ይጀምራል ማለት ነው። እያንዳንዱን ተግባራቱ ስንገባ ደግሞ የነዛ ተግባራት ተፈጻሚነት ምን ይመስላል የሚለውን ወደፊት ኢንሻአላህ የምንመለከት ነው የሚሆነው። ለዛሬው በዚሁ እንሰነባበት። ጀዛኩሙላሁ ኸይር። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።